ናታን ማስጠቃቱ እንደቀጠለ ነው። ይህ ተንከሲስ ያፌት የሚባል ሰውዬ እስካለ ድረስ እዛ ቤት ሰው ማንም በሰላም እንደማይኖር ነው። እንግዲህ ሰሞኑ ውስጥ ያስጠበቀው የነበረው መንገድ ላይም ናታን ሲወጣበት ሲገባበት በነበረ መንገድ ሁሉም እየተከታተለ በጋርድ ያስጠበቀ መሆኑን ይታወቃል። እንዲሁም ደግሞ አሁን በጣም ያፈላው ነገር ወይም ደግሞ እየተናደደው ሰውዬው እንዴት ከኔ በላይ ሆኖ በስራ ላይ ይቀመጣል? እንዴት እስካሁን እኔ አላወቁትም እኔ ያፌት፣ እንዴት ነው ናታን የመራይ ሆኖ የሚያሰራኝ? እሱ የበላይ መሆን የለበትም፣ በሚልና ሌላው ደግሞ የሆነ ያቀደው ነገር አለ በሚል እንግዲህ ተያይዘዋል። እሱና ያው ናታን መቼ እንደሚታረቁ መቼ ሰላም እንደሚወርድ በናቅም። አሁንም እንትኑ እንደቀጠለ ነው። ያለሱ ማንም የበላይ ሊሆን የማይፈልገውን ያፌት በተለያዩ መንገዶችን የሰው ልጅ ጭክንና እንደው ጥግ ያሳየበት ያፌት ከሱ በላይ ማንም ሊኖር የማይፈልግ እሱ ብቻ የበላይ ኖሮ እንዲኖር የሚፈልግ ራስ ወዳድ እንዲሁም ደግሞ ጨካኝ የሆነው ያፌት አሁንም ናታን በማሳደድ ይገኛል። ናታ የቤተሰቦቹ ደህንነት ለማስጠበቅ እና ራሱን ለመጠበቅ ስራን ቢገባም ነገር ግን ይህን ስራ በደንብ እየሰራ ነበረ። አሁን ግን ሊያስጠቃው እየሞከረ ነው። ዛሬም ያልመጡት ጥቃት ላይ እንደነበረ ነው የሚሉ አንዳንድ ሰዎች ነግረውናል ማለት ነው። ይህን ጥቃት እስከ መቼ ነው የሚቀጥለው? ናታስ እስከ መቼ ነው በእንደዚህ ሁኔታ? ሌላው ደግሞ ሌላው ቤተሰብ ሽ የምለውን ይህም የሁላችንም ጥያቄ ነው። እንግዲህ የፍራታም ካገባት በኋላ ሰሞኑ አዲስ ስራ ለመጀመር ጉድጉድ ብትብሉ ብትልም አሁን ግን በአንዳንድ ምክንያቶችን ስራው እንዳይጓጓለችለት ሳት ሳትጀምር ስትቀር፣ ይሄ ደግሞ እስስት አይደል ተጠራጥሯል ማለት ነው። አ ያልጠረጠረ ተመነጠረ። ግን ባለፈውም ተናግሮ ነበር የሆነ ነገር እኔ ለማጥቃት ቢሆን ሲያገባችኝ፣ እኔማ ማያፌት ነኝ መጠራጠርማ አለብኝ ሲል ነበረ እንግዲህ ተንኮለኛ ሰው ው ሚስቱ የገዛ ሚስቱ ማያ ምናምና እንዲህ ነው። ከዚህ በኋላ እኔና ሰርፈ ሰታ እናታላ ልታገባ ይሁን የሚልም አንዳንድ እንትኖች ነበሩ። ያም ሆነ ይህ የአሁኑም አልፎ የፍራታም ጥርጣሬ ላይ ያለች፣ አሁን ደግሞ በእርግዝናውም እንዲሁም ደግሞ በሕመም ምክንያት ስራ ቦታ ያው ለመጀመርም የሚያስፈጽሙ ነገሮች ላይ መፈጸም አልቻለችም። እሱም ነገር ደግሞ የሆነ ያቀደው ነገር ስላለ ሐኪም ቤት ካልሽ ደግሞ የሚፈረሙ ወረቀቶች አሉ፣ ቤት ድረስ ትማምጥቼ ትፈርም ያለሽ አለት። አያችሁ እንዴት እንደሚያስፈርማት ተንከሲስ ነው የምንለው። ሰውየው በምክንያት ነው ይሁን ነገር ቢፈጠር ከኋላ ካልተፈጠረም፣ ሀላስ ባልና ሚስት ናቸው አብረው ይኖራሉ። እንትን ካፈጠረም ደግሞ እሷን እንድትወጣ፣ ይሄ ሁሉም ችግር የእሷ የገባበትን ችግር ሁሉም እንድትወጣ ለማድረግ ያው ቀድሞ ያስፈርማታል ማለት ነው። እሷም ተንከሲስ ነች አልሄድ ማለች ባትሄድም ደግሞ ሊለቃት አይደለም። ወረቀቱ ቤት ድረስ ነምጣለው ማምሻ ስመጣ ብሎ ያ ማስጠንቀቂያ ያው ሄዶ ነበረ። ነገር ግን መጣው ለመጣውን ፈረመች አልፈረመችም ሳይሆን፣ ዋናው ነገር አሁን ሚስቱ አላመነው ማለት ነው እሱ። ስለዚህ መጀመሪያም ጥርጣሬ ስላለው አሁንም እሷን ለሆነ ነገር ለመበቀል ማለት የመጣው ነገር ሁሉ እሱን ላለመቀበል እሷን ሊያስጠምድ ወይም ደግሞ እሷን ለማስያዝ ሲል ያለው ነገር ለማስፈረድ እየዳዳ ነው። እሷም ደግሞ መፈረሟን አይቀርም ማለት ነው። ምን አላቸው? እኔ እኮ አታምነኝም ማለት ነው ወይ ምስት አደለም ወይ ምናም ስትለው፣ ምንድን አላት ንግስት፣ እኔ ሰላምሽ ቀርቼ አደለም ግን በደንብ እንድትሰሪ ይሄ ደግሞ ህጉም ስለሆነ መፈረም ስላለብሽ ነው ብሎ እርፍ አለ። የቀናት የወደደዱ ይመስላችኋል እንዴ? ከናታ የሆነ ነገር አሁን ናታ ያው ስራ እንደቀየረ ይታወቃል። የበላይ ሆኖ እንደሚሰራም ያውቃል። ሴቶቹ መታገዱ ሴቶቹ ሁሉም ነገር ስላወቀ ይህችን ኤፍራታ የሆነ ነገር ልትጠቀምብኛለች። ያው ያልተጠረጠረ ተመነጠራ አይደል የሚባለው፣ እንደዛ አድርጎ ነው ይህንን በቃል ያሰበው ማለት ነው። ሊያስፈርማትም የፈለገው ምክንያቱም ከዚህ ሁሉ መሆን ነገር ከተከሰሰ እሱን ተጠያቂ እንዳልሆነ እዚጋ ምንድነው ምንድ ነው የሚያመለክተው ሀቅ በሀቅ እንደማይሰራ እና የሆነ ጊዜ ኪሳራ ወይም ደግሞ የሆነ ችግር እንደሚመጣበት ስለሚያውቅ ነው ማለት ነው ሌላ የለም አይደለም አያጁ በሚሰራው ስራ ላይ አይተማመንም ቢተማመን ኖሮ እርግጠኛ ቢሆን ኖሮ የመጣ ሁሉ መቀበል ይችል ነበር ማለት ነው ስለዚህ ይህን እንዳይመጣበት ፈርቶ ወደ ኋላ ከመጡ ብሎ እሷን ለማስፈረም ምረድ ይሄ ወንድነት አደለም። ሆነ ለመናገር እንደው ፈሪነት ነው ምለው በቃ ይጋፈጠዋለሁ ማለት ነበረብህ። እንደገና ወረቀት ለምን ለማስፈረም ለማስፈረም? ሼም ኦኒዩ። በቃ ግን ሲስተመኝ ነው በቃ ምን አገባኝ እኔ ያደለሁም ለማለት ነው። ከኋላ የሆነ ነገር የሚመጣ እሷን ስላስፈረመ ወይም በሱ የበላይ አድርጎ ሊያስቀምጣት ነው የሚመስለኝ የነሱን ድርጅት ማለት ነው ስለዚህ ይሄ ነገር ደግሞ ተንከሲስ ቀጥ ለጥ ብሎ ነው የሚያውቀው። እሷን ለማስጠመድ ፈልጎ እስር ቤትም እንዳይወረወር ፈልጉ ነው የእሷን ሊያስፈርም የፈለገው ማለት ነው። ግን ይሄ ነገር ጥሩ አይደለም አደለም። የሰውን እንትን ለማካከስ ወይም ደግሞ ሰውን በዚህ ያክል ተው እንጂ ተውደው፣ ሰው ተውደው። ጥሩ ሰው አልነበርክም ግን በንግግራችን አንተ ጥሩ ሆነህ መታቅም ከነህ መፈጠርህ ማለት ነው። አንድን ቀን የጥሩ ቤት አይሰማህም። እኔ አንተን መቼ እንደው ከርቸሌ ገብተህ እንደምትቀር ባላቅም፣ ግን ቅርብ ነው ርቅ አይደለም። ያው ትላንት እንደ ታሪክ ይወራል ማለት ነው። ዛሬ የሁሉ መነዳጌ ጋ አይቀረህ፣ እነ ገኒ ጋ፣ እነ ቢንያም ጋ፣ ሁሉም በአንድ መስመር ደርሰን በቃ ታን ብጫ ብቻለህ ማለት ነው። ሰውን ሰላም ነሳው። ሰውዬ ተወንተው እና የፉድ ማስፈረም ይሄ ማስፈረሙ ነው። የፉድ ደግሞ ጎበዝ ናች፣ በእርግጠኝነት ከጽዮን ሳተማከር አትፈርምም ማለት ነው። ስለዚህ አሁንም አንቺ እኔ የምልሽ መፈረም የለብሽም፣ የምን ፊርማ ነው የምን ምናምን ነው አሁን መፈረም የለብሽም። በቃ እመነኝ በይው እንደጀመርሽለት እኔ ምስተሃደ ለውጥ ታምነኝ ወይ ምናምን ብለሽ በዛው ተብለሽ ቀጥይ እንጂ ለመፈረም ምናምን አትሞክሪው። አዎ አትሞክሪው፣ አላፍተ ነው፣ ሊያዋርድ ቢፈልጎ ነው፣ ይሁን ነገር ከምጣ አንቺ ላይ ለማሸከም ፈልጎ ነው። እስካሁን ድረስ የሌለው ሰውዬ እንዴት ነው አሁን ሊለው የሚችለው ማለት ነው። ስለዚህ ፈርቷል። የሕገወጥ ነገር ስለሚሰራ የሚሰራው ነገር እንዲታወቅበት አይፈልግም፣ በአጭሩ ማለት ነው። አዎ አይፈልግም። ሶ ይህን ሰውዬ እንዳውሩ ሁላችሁም ተባብራችሁ እነ ዳጌም እነ አቤልም እነ ቢኒም በቃ ተመካክራችሁም ቢሆን የሆነ ቦታ በቃ ምን ልበላችሁ፣ ጣሉት፣ አው ጣሉት። ተሸክማችሁ አያቅጣችሁ። ያኔ ቤታችሁ ሁሉም ሰላም ያገኛል። ሁለት ነብላችሁ። አሁን እዛ ቤት ሰላም እንደ መቼ ነው? አብረው ከተጫወቱ አብረው ከበሉ አብረው እንዲያች ምን ያገባሻል? በእነሱ እንትን በሉኝ። በቃ እንደዚህ ይሄን ያክል ሰላማቸውን አስተዋልላችሁ ፈልጌ ነው። በጥቅሉ በተረፈ ግን ያፌት በዚያ ከጨከናቱን ያው ሴቶቹም ከዛ ውስጥ እንደሚወጡ እርግጠኝነት ቅርብ ነው። ይህ ደግሞ የናታ ስራ ነው። ያው ይሄን ስራ አፕላሽ ምናምን ቢልም ግን በጣም እየሰራ ነው። ናታን ደግሞ አሁን በደንብ ጉዳቱ ብዙ ካልሆነ ወደ ስራ ቀጥ ግባ። ያው መጎዳትን ሰምተናል። ብዙ ይሁን ትንሽ፣ ቀላል ይሁን ከባድ እስካሁን ግልጽ አይደለም። ግን አደጋ እንዳደረሰበት ግን ሰምተናል ማለት ነው። ስለዚህ ትንሽ ከተሻለ ዳይ ወደ ስራ ይሄን ሰውዬ ልታባርረው ይገባል ማለት ነው። አሁ ከነ ስራችሁ ካጠገባችሁ ማስወገድ አለበችው። የምር ይዘውዬ አስወግዱት፣ በይወዳችሁ በቃ። ሰምተሃል ማለት ነው። ሌላው ፉዬም ትወልዳለች በቅርብ ቢኒና ጽሩም ይጋባሉ፣ አብረው ይኖራሉ። የዛሬው ይሄን ይመስላል። በያላችሁበት ሰላማችሁ ይብዛ። ቪዲዮ ላይ ላይክ አድርጉት። ከመጡም ቀመጡ ነው፣ ካልመጡም ነገ ይመጣሉ። ሀረጎች ያለው ወሬ፣ ዜና፣ ኢንፎርሜሽን ይሄን ይመስላል። ሰላማችሁ ይብዛ፣ ባይ